ሰላም ጤና ስጥልኝ፣ የተወደዳችሁና እና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ እሁድ ረፋድ ይመጥናቸኋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። በቅድሚያ ማረስቶቹን ከወደ ትግራይ ጀለናር መዲን የሚባሉ የህዋት የጦር ጀለናር በኤርትራና በትግራይ ህዝቦች መካከል ያለውን ጉዳይ አንስቶ ተናግሯል። ከማንም ጋር አንወግንም የሚል ይዘት ያለው ንግግርም ያሰሙበት ሁኔታ አለ። መረጃውን ይጃለው። ከኢትዮጵያ አዲስ አበባ ወደ ሞንባ ሲበር የነበረው የኢትዮጵያ አየር መንገድ ችግር ገጥሞት በሌላ ቦታ ማረፉን መረጃ ደርሶናል። እሱንም አሰማችኋለሁ። በአማራ ክልል በተለያዩ ቦታዎች ላይ ዘመቻ ማዕበል በምል ብልጽግና በመካናዝ የታገዘ ከፍተኛ ቁጥር ያለውን ሰራዊት በአራቱም ቀጠና ያስገባበት ሁኔታ ነው ያለው። ፋኖቹ ይህንን እየመከቱ የመልሶ ማጥቃት ስራ ላይ እንደተሰማሩ መረጃ ወጥቷል። ከዚሁ ጋር ተያይዞ የብልጽግና ሰልፎች በተለያዩ ቦታዎች ላይ እየተደረጉ ይገኛሉ። ሰልፉ የተበተነባቸው ከተሞችም መኖራቸው መረጃ ወጥቷል። እነዚህንም መረጃ አሰማችኋለሁ። ውጊያ የተደረገባቸው አካባቢዎችም በርካታዎች ናቸው። ፋኖችን ያደረጉት ተጋድሎ በርካታ እንደሆነ የተገለጸው እንግዲህ አድማጮቻችን፣ ተመልካቾቻችን፣ እነዚህን እና ሌሎች አጫጭር መረጃዎችንም ሳሰማችሁ መልካም ሚዲያ ላይክ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ትጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ እንግዲህ በኤርትራ ጋር ከማንም ጋር አንሰለፍም ብሏል። ጀረናር መዲን በኤርትራና በትግራይ ህዝቦች መካከል ለህዝብ ግንኙነት ነው ተብሎ እንጂ አስመራ ሄደን ኤምባሲ አልከፈትንም ብሏል። የውጭ መንግስትን አስገብቶ ጆኖሳይድ እንዲፈጸም ያደርግ የነበረው መንግስት እኛን በዚህ መክሰስ አይችልም። ስለዚህ ስለ ኤርትራ እና ስለ ትግራይ የህዝብ ለህዝብ ግንኙነት ማንም የሚጠይቀን የለም የሚል አይነት ይዘት ያለው ጀረናር መዲን ተናግሯል። አድማጮቻችን ተመልካቾቻችን ምናልባት የኤርትራ እና የትግራይ ማህበረሰብ የህዝብ ለህዝብ ግንኙነት በተለያዩ ግንባሮች ወይም ደግሞ ድንበር አካባቢዎች ላይ ህዝቡ እየተገናኘ ገበያም አብሮ እየተገባየ ብዙ ነገሮችን አብሮ እየሰራ የሚገኝበት ሁኔታ ነው ያለው። የፌዴራል መንግስት ከኔ እውቅና ውጪ ነው የሚል ይዘት ያለው በትግራይ አንዳንድ አመራሮች ላይ ጥያቄ ተነሳ ይመስላል። ስለዚህ ከዚህ በፊት ጆኖሳይድ እንዲፈጸም ፈቅደ አስገብተ ስትሰራ ስለነበረ እኛ ደግሞ ጦርነት አይደለም የከፈትነው ኤምባሲ አይደለም የከፈትነው ህዝብ ለህዝብ ነው ግንኙነት ያደረገው። ስለዚህ በዚህ ልክ ልትቆጣጠርን እና ልትናገረን አትችልም አይነት ነገር ነው። አድማጮቻችን፣ ተመልካቾቻችን ጀረናሩ የተናገሩት። በሌላ መረጃ ከአዲስ አበባ ወደ ሞንባ በበረራ መሀል ችግር ከመድረሱ በፊት እንግዲህ በሌላ አየር ማረፊያ እንዲያርፍ ተደርጓል። ኢትዮጵያ አየር መንገድ ቦይንግ 777 ችግሩ እንግዲህ ለተሳፋሪዎች አየር ሊያመጣ የሚልክ አየር የሚልክ ክፍል በማበላሸቱ የአየር እጥረት ገጥሞ ነው ተብሏል። እንግዲህ የደረሰ ጉዳት የለም። አንድ ሰው ሆስፒታል የገባ ሲሆን ሌሎቹ እዛው አየር ማረፊያ ላይ የመጀመሪያ ደረጃ ሕክምና ወይም ፈርስት ኤድ የምንለውን ሕክምና ተደርጎላቸው ወዳው እንደተሻላቸው ነው የተገለጸው። እንግዲህ አንዳንድ ጊዜ ችግሮች ከመድረሳቸው በፊት በሳል እና እውቀት ያላቸው አብራሪዎች አማራጮችን በመጠቀም የበርካቶችን ሕይወት ለማዳን የተቻለበት ሁኔታ ነው ያለው። ይሄ ለሌላውም ትምህርት ሊሆን ያስፈልጋል ያሉት በርካቶች ሀሳባቸውን ሰጥተዋል። በሌላ መረጃ በአማራ ክልል እንግዲህ ጎንደር ቀጠና መጠነ ሰፊ ውጊያዎች እየተደረጉ ይገኛሉ። በስምንት ወረዳና በአስራ አራት ቦታዎች ላይ ውጊያ እየተደረገ እንደሚገኝ መረጃው ከጎንደር ወጥቷል። አድማጮቻችን፣ ተመልካቾቻችን በጣም በሚገርም ሁኔታ እንግዲህ ብልጽግና ሰኔ ሰላሳ ከመጠናቀቁ በፊት ከወዲሁ እርምጃዎችን ወስዳለሁ ብሎ በዛተው መሰረት በተለያዩ ቦታዎች ላይ በጎንደር፣ በጎጃም፣ በወሎ፣ በሸዋ በተለያዩ ቀጠናዎች ላይ ውጊያ ከፍቷል። ለአብነት በጎንደር እንግዲህ ወገራ፣ ደንቢያ፣ በለሳ፣ ሊሞ፣ ከምከም፣ ማክሰኝት፣ አዲስ ዘመን ውጊያዎች እየተደረጉ እንደሚገኙን የተገለጸው ጠዳ፣ እንፍራንስ እንግዲህ ቆላ ድባ አየር ማረፊያን ጨምሮ ጎንደር ዙራ፣ ጎንደር ቀበሌ 18 የመሳሰሉ ቦታዎች ላይ ውጊያዎች ተደርጓል። ጎንደር ፒያሳ ሰልፋል ተብሏል። እንግዲህ ማክሰኝት 18 ሚሊሻ ሞቷል። አስር የመከላከያ አባላት ወደ ፋኖ መቀላቀሉ ተገልጿል። በካምፕ ላይም ጉዳት መድረሱን የተሰማው በተለይ ማክሰኝት እንግዲህ የወረዳ ጽሕፈት ቤት ኃላፊ በግድያው ይገኝበታል ተብሏል። እንግዲህ ይሄ የሚሊሻ ኃላፊ በሚመራው ኦፕሬሽን በርካታ የፋኖ ቤተሰቦች ንብረት ሚሊሻው እንዲዘርፍ ትእዛዝ ሲሰጥ የነበረ ግለሰብ ነው። ፋኖቹ ሲከታተሉት ነበር። ዛሬ ቀኑ ደርሶ እርምጃ ተወስዶበታል ተብሏል። አድማጮቻችን፣ ተመልካቾቻችን ጎንደር አካባቢ ያለው ውጊያ እንግዲህ በጣም በሚገርም ሁኔታ የአየር በረራዎች ሁሉ የተስተጓጎሉበት ሁኔታ መኖሩን ነው መረጃዎች የሚጠቁሙት። የማክሰኞቱ ውጊያ ከባድ እንደነበር ታውቋል። ትራንስፖርትም ዝግ እንደነበረ ነው የተገለጸው። በተለይ ከባህር ዳር ወረታ፣ ከደብረ ታቦር ወርታ ትራንስፖርት ዝግ ሆኖ ውሏል ነው የተባለው። ከዚህ በተጨማሪ የአየር በረራ መቋረጡም ተሰምቷል። የአፄ ቴዎድሮስ አየር ማረፊያ ሳርፍ የተመለሱ አየር መኖሩን የተሰማው በሌላ መረጃ በደብረ ማርቆስ ዙሪያም በማረሚያ ቤት ዙሪያ ቶክስ እንደነበር ተገልጿል። ፍኖተ ሰላም አደባባይ ላይም የቦምብ ፍንዳታዎች ነበሩን የተባለው ጂጋ ማንኩሳ አካባቢ ቶክስ ነበረ፣ ሰልፍ ግን የለም ተብሏል። ቡሬ ዳሞት ውጊያ መኖሩ ተሰምቷል። የብልጽግና ሰልፍ ታስተጓጉሏልም የተባለው ሰከላ ትላንትና በነበረው ውጊያ ትላንትና አካባቢውን የለቀቀው መከላከያ ውጊያ ሲያደርግ እንደዋለ ተገልጿል። የመልሶ ማጥቃት ስራዎችን እንግዲህ ድጋሜ የሰራው ትላንትና ለቆ የነበረው የመከላከያ ሰራዊት ዛሬ ተመልሶ ወደ ውጊያ የገባበት ሁኔታ መኖሩን የተገለጸው አረፋ ደብተራ የተባሉ አካባቢዎችም ውጊያ እየተደረጉባቸው እንደሚገኙ ተገልጿል። ሞጣ ቃጣ ሰዴ ከትላንትና እንግዲህ የቀጠለ ውጊያ መኖሩ ነው የተሰማው። በሌላ መረጃ በሰሜን ወሎ በሶስት ካምፕና ሶስት መካናይዝድ መውደሙ ነው እንግዲህ የተሰማው። በመድፍ ላይ የሞርተር ጥቃት ደርሶበት ጉዳት እንደደረሰበት ከሰሜን ወሎ መረጃዎች ወጥቷል እንግዲህ ፋኖቹ ሆርማት የነበረውን ካምፕ ወደ ቆቦ ስቧል፣ አገዛዙ ተብሏል። እንግዲህ ሆርማት ላይ ካምፕ ተመቶበታል። እዚህ አካባቢ ላይ የነበረውን ካምፕ እንግዲህ ወደ ቆቦ ያስገባበት ሁኔታ መኖሩን ነው የተሰማው። በሰሜን ሸዋ አጣዬ የደፈጣ ጥቃት ተፈጽሟል። ጉዳት መድረሱን ነው የተሰማው። ጉዳቱ ፓትሮን ላይ ነው። ደፈጣ ጥቃት የተፈጸመው ተብሏል። በሌላ መረጃ በመተማ ሽንፋ በርካታ ወታደሮች ፋኖን ተቀላቅሏል። ሌላው ሚንጃር በርካታ ወታደር ወደ ፋኖ እንደተቀላቀለ የተገለጸ ሲሆን አራርቲ በሆቴል ላይ በመከላከያ እና በሚሊሻ ላይ የቦምብ ጉዳት ደርሶባቸዋል። አራርቲ ሆቴል ውስጥ እንግዲህ ፋኖ ጥናት አድርጎ መከላከያና ሚሊሻ አንድ ላይ ሲዝናና ጥቃት ፈጽሞበታል። ሌላ አድማጮቻችን ትግራይን በተመለከተ እንግዲህ ህዋት ሮኬትን ዙሃ ሶስትን በትርኢት አሳይቷል። ከውጭም ለማስገባት የተዋዋለ መኖሩ ተሰምቷል። በተለይ ወደ ውጊያ የምንገባ ከሆነ የፌዴራል መንግስት ድሮን ስላለው ልታሰብበት ያስፈልጋል ስሉ ተወያይቷል። ተዘጋጅተን መግባት አለብን ብለዋል። ህወሓት እንግዲህ ብችል ድሮን ያስገባል፣ ካልቻለ ጸረ ድሮን ማስገባቱ የታወቀ ነው ስሉ በርካቶች በዚህ ሀሳባቸውን ገልጿል። አድማጮቻችን፣ ተመልካቾቻችን እንግዲህ በትላንትና ሁለት በትግራይ ጦርነት ወቅት መስዋዕትነት የከፈሉትን ባለስልጣናት እና ወታደሮችን አስከሬናቸውን ከተለያዩ ቦታዎች ላይ በማንሳት የማሳረፍ ስራና ፕሮግራም ላይ ትርኢት አሳይቶ ነበር። ህዋት ወታደራዊ ትርኢቶች ሲታዩ ዙ ሃያ ሶስቶችና ሮኬቶችም የታዩበት ሁኔታ መኖሩን መረጃዎች ይጠቁማሉ። ምናልባት ከፌደራል መንግስት ጋር እንግዲህ ወደ ጦርነት የሚገቡ ከሆነ ፌደራል መንግስት ድሮን ስላለው ይሄ ልታሰብበት ያስፈልጋል ስሉ በውይይታቸው አንስቷል። በሌላ መረጃ የብልጽግና ሰልፍ እየተደረገ ይገኛል። ለአብነት በደብረ ብርሃን፣ ጎንደር፣ ደሴ፣ ሰቆታ፣ ኮምቦልቻ፣ ሁመራ፣ ባህር ዳር እና ደብረ ማርቆስ፣ ፍኖተ ሰላም የዞን እና የወረዳ ከተሞች ሰልፍ ተደርጓል። አብዛኛው ሰልፎች እንግዲህ ፊታቸውን ሸፍነው የወጣው ነው። ጎንደር ውጊያ ስለነበረ እዚህ ግባ የሚባል ሰው አልተገኝም ተብሏል። የብልጽግና ቤተሰብና ሚሊሻና አድማ ብተና ልብሳቸውን ቀይሮ ሲቪል ልብስ በመልበስ ሰልፉን እንደተቀላቀሉ ከአካባቢ የሚወጡ መረጃዎች ያመላክታሉ። በጎጃም ቀጠና ዘመቻ ማዕበል እንግዲህ የተባለው የብልጽግና ዘመቻ በአስራ አንድ ቦታዎች ነው ውጊያ የተከፈተው። ወንጂ ቆሎላ፣ በሰከላ፣ በቋሪት ከባድ ውጊያዎች ከተደረጉባቸው የጎጃም ቀጠናዎች እንግዲህ አንደኞቹ ናቸው። አድማጮቻችን፣ ተመልካቾቻችን እንግዲህ ይሄ ብልጽግና ሰልፍ ፊታችሁን መሸፈን የለባችሁም የሚል ክራቴሪያዎች የተቀመጡበት ነበር። የመንግስት ሰራተኞች በዚህ ሰልፍ ላይ ካልተገኛችሁ ደሞዝ የለም ተብሎ ነበር። ሰልፉ ላይ ያልተገኘ ሌላ ሲቪል ደግሞ ፋኖ ነው ተብሎ እርምጃ ይወሰድበታል ተብሎ ከወዲሁ ማስጠንቀቂያ ተሰጥቶት ነበር። አብዛኛው ሰልፎች በፋኖ የተበተኑ ሲሆኑ ሌሎች ሰልፎች ደግሞ በገደምዳሜ መፈክር አሰምቷል። ህዝቡ እንግዲህ ያለው አማራጭ ከዛም ሊተኮስበት ስለተጠመደበት ምንም ነገር ማድረግ ስለማይችል ይህንን ሰልፍ ወጥቷል ማለት ነው። አድማጆቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መራግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ጊዜ እንደሆንላቸው እመኛለሁ። ሰላም አሉልኝ፣ ሰላም ሆኑልኝ።